የውይይት መድረኩን የመሩት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም የጤና ሙያ የሰው ልጅ ሕይወት ከመታደግ ጋር ከፍተኛ ቁርኝት ያለው ሙያ በመሆኑ የሙያው ባለቤት መሆን በራሱ መታደል ነው ብለዋል። ሙያውን በማክበር የሰው ልጆችን ለማገዝ ሁለም ዝግጁ የሆናችሁ የተከበረ የሙያ ባለቤት በመሆናችሁ ደስ ሊሏችሁ ይገባል። ብዙዎች የሕክምና ሙያ ትምህርት ለመማር ይፈልጋሉ። ግን ደግሞ እንደናንተ አይነት ጥቂቶች ተሳክቶላቸው ይህንን ሙያ ተቀላቅለው ውድ የሆነውን የሰው ልጅ ሕይወት ለመታደግ እድል አግኝተዋል። በዚህም ኩራት ሊሰማችሁ ይገባል። በስራ ሂደት የሚከሰቱ ችግሮችን በመመካከርና በመወያየት ደረጃ በደረጃ መፍታት ይገባል ያሉት ርዕሰ መስተዳድሩ የጤና ሙያ የጸረ ሰላም ኃይሎች መነገጃ ሳይሆን የሙያ ስነ ምግባር በመላበስ ሰብአዊ አገልግሎትን ለማህበረሰባችን ማድረስ ይገባል ብለዋል። እስካሁን ባለው ሂደትም ችግሮችን በመቋቋም ለማህበረሰቡ ያደረጋችሁት ላለው ቅንነትና አገልግሎት ምስጋና ይገባችኋል ያሉት ርዕሰ መስተዳድሩ ይህም አገራዊና ወገናዊ የሆነ የዜግነት ግዴታ በመሆኑ የተለመደውን ተልዕኳችሁን መወጣት አለባችሁ በማለት አሳስበው በየተቋማቱ የሚ የሚታዩ ጉድለቶች በየደረጃው እንደሚፈቱ ርዕሰ መስተዳድሩ ተናግረዋል። መንግስት የህክምና ባለሙያዎች የሚያቀርቧቸውን ጥያቄዎች በማዳመጥ አቅሙ በፈቀደ መጠን ለመፍታት ባለፉት ጊዜያት የጀመራቸው በርካታ ተግባራቶች ውስጥ አንዳንዶቹ ወደ ስራ የተቀየሩ፣ ቀሪዎቹ በሂደት እንዳሉ ሁላችንም የምናውቃቸው ናቸው። ከለውጡ ወዲም በተለያየ መንገድ የህክምና ባለሙያዎችን ሊያቅፉ የሚችሉ የህግ ማሻሻዎችን ጭምር በማድረግ የህክምና ባለሙያዎች ከመንግስት መዋቅር ባሻገር በግል ተቋማት ጭምር እንዲያገለግሉ ሁኔታዎች የተመቻቸበት ወቅት ነው። ይሁን እንጂ አሁን ካለው የኑሮ ጫናና የስራ ላይ ስጋት አኳያ በቂ አይደለም። ቀጣይም ከእናንተ ጋር በጋራ መሆኑ ዘላቂ የመፍትሄ አቅጣጫዎቹን ለመጠቆም በመንግስት በኩል ዝግጅነቱ በጣም ከፍ ያለ የመወያያ ሰነዱን ያቀረቡት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም እየቀረበ ያለው የመወያያ ሰነዱ ከተቋማቱ ጀምሮ የተደረገ መሆኑን ተናግረዋል። በውይይቱ ወቅትም የተለያዩ ችግሮች፣ ክፍተቶችና ጉድለቶች ተነስተው ውይይት የተደረገ ሲሆን እንደ ክልል ሊስተካክሉ የሚገቡትን በመለየት የጋራ አቅጣጫ በመያዝ በክልሉ አቅም ለመስራትና ከክልሉ በላይ የሆኑትን ደግሞ በሚቀጥለው አካል መፈታት እንዲችል መሆኑን ነው አቶ ኢብራሂም የገለጹት። መንግስት የጤና ተቋማትንና የባለሙያን ችግር ለመፍታት ትኩረት ሰጥቶ እየመራ ያለበት ሂደት ስላለም በውይይትና በምክክር ችግሮችን እየፈታን እንደ ጤና ባለሙያ የህዝብን እርካታ ከማረጋገጥ አኳያ ተቀናጅተን በመከወን የጤናውን ተቋም ውጤታማ ማድረግ አለብን በማለት አቶ ኢብራሂም አሳስበዋል። ከጤና ባለሙያዎችም በርካታ የአገልግሎት ግብአትና የመብት ጥያቄዎች የተነሱ ሲሆን በሚመለከታቸው አካላት ምላሽ ተሰጥቷል። የለውጡን ሂደት በጤናው ባለሙያ ትከሻ ተረማምደው ለማደናቀፍ የተደረጉ ጥረቶች በባለሙያዎቹ አርቆ አሳቢነትና አስተውሎ ጤናማ ምላሽ ማምላሽና የአገልግሎት አሰጣጡ ሳይደናቀፍ በመቀጠሉ ምስጋናቸውን አቅርበዋል። የጤና ባለሙያው ያነሳው ጥያቄ ተገቢነት ያለው በመሆኑ መንግስት ደረጃ በደረጃ የሚፈታ መሆኑን የገለጹት አቶ ፍቅሬን ተቋሙን አግባብነት ባለው ሁኔታ በእንክብካቤ በመያዝ ትልቅ የሆነውን የሙያ ተ ያልኳችሁን በብቃቱና በታማኝነት እንድትወጡ ጥሬን አቀርባለሁም ብለዋል። ነገር ግን ደግሞ በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አሉ። በአጭር ጊዜ ሊፈቱ የሚችሉ ጉዳዮች አንዱ ከመኖሪያ ቤት መስሪያ ጋር ያተያይዞ የተነሱ ጉዳዮች፣ ይሄን በአጭር ጊዜ መፍታት የሚቻልባቸው ሂደቶች ይኖራሉ። የጤና ባለሙያው መደራጀት አለበት። የጤና ባለሙያው የራሱ ዝግጅት ማድረግ አለበት። የጤና ባለሙያው ይህን ዝግጅት በማድረግ ቀጣይ ወደ ስራ መግባት የሚቻልበት ነባራዊ ሁኔታ እንዲፈጠር እንቅስቃሴ ማድረግ አለበት። ይሄ የከተማ መዋቅሩ፣ የወረዳ መዋቅሩ፣ የዞን መዋቅሩ ይሄን ጥያቄ ሃንድ ኦቨር አድርጎ ቶሎ ለጥያቄው ምላሽ እንዲሰጥ እኛም እንደ ክልል መንግስት ትኩረት አድርገን የሚሰራ ጉዳይ ነው። በእለቱም የቦንጋ ገብረ ጻድቅ ሻዋ አጠቃላይ ሆስፒታል ጉብኝት የተደረገ ሲሆን በጉብኝቱ ወቅት የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ እንደገለጹት ሆስፒታሉ ከጤና ጣቢያ ጀምሮ ደረጃውን እያሳደገ የመጣ ተቋም ነው ብለዋል። በርካታ የሆስፒታል ማስፋፊያ ግንባታዎች በዞኑ መንግስት በጀት ድጋፍ የተሰሩ መሆናቸውን የገለጹት አቶ አክሊሉም ሌሎች ግንባታዎች በክልሉና በፌዴራል መንግስት ድጋፍ እየተገነቡ እንዳሉም ጠቅሰዋል። ጉብኝቱን የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ጤና ቢሮ ኃላፊ አቶ ኢብራሂም ተማም ለአንድ ተቋም መጠናከር የቦርዱ ጠንካራ አመራር ሰጭነትና የተቀናጀ አሰራር ፋይዳው የላቀ መሆኑን ተናግረው የጉብኝቱ ተሳታፊዎችም ይህንን ተሞክሮ ተግባራዊ እንዲያደርጉ አሳስበዋል። በመቀጠልም በክልሉ ርዕሰ መስተዳድር ጽሕፈት ቤት የበጀትና የክትትል ድጋፍ በ7000 ካሬ ሜትር መሬት ላረፈው የአረንጓዴ ፓርክና የኮሪደር ልማት ጉብኝት ተደርጓል። በውይይት መድረኩ ላይ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን፣ የክልሉ ምክትል ርዕሰ መስተዳድር አቶ ማስረሻ በላቸውና ሌሎች ከፍተኛ የክልሉ አመራሮችና ጥሪ የተደረገላቸው አካላት ተሳታፊ ሆነዋል።